ገድለ ጊዮርጊስ በቅዱስ ስላሴ ስም ቅዱሶ እያሉ በሕዝብ ፊት ይህን ነገር ይናገር ነበር። በኃጢአት ባህር የሚዋኝ የጥፋት ልጅ ዱዲያኖስ ቅዱስ ጊዮርጊስን ባየው ጊዜ ወደፊቱ ያቀርቡት ዘንድ አዘዘ። የሰውነቱን ልምላሜ የጨረቃ ብርሃን የመሰለ ፊቱን፣ ደም ግባቱን፣ መልኩም እንደ ንጹህ እንቆ ባህር ያሸበረቀ መሆኑን አይቶ ያን ጊዜ በዘመድ የከበረ የመስፍን ልጅ እንደሆነ አወቀ። ወዲያውም ዱዲያኖስ ከሚጣፈጠው አነጋገሩና ከጉብዝናው የተነሳ አደነቀ። ዱዲያኖስም መለሰ። እኛ ሁላችን አማልክት የሰጡንን ክብር ተጎናጽፈን በምድር ላይ እንኖራለን። እነርሱም እጅግ ይወዱናል። አንተም በክብርና በልልና ከኛ ጋር ትሆናለህ። እነው የከበርክ ትልቅ ሰው መሆንህን መልክህ ይነግራል። በደም ግባትህ የወደድኩ ወዳጄ ሆይ እወቅ፣ እኔ ከዚች ቤት ሶስት ዓመት ተቀምጫለሁ እኔና ከመላ ዓለም የሰበሰብኳቸው ሰብዓ ነገስታት ከአንተ በቀር በእኒህ በሦስቱ ዓመታት እኔ የክርስቲያን ወገን ነኝ የሚል በዚች ዓለም ውስጥ ፈጽሞ አልሰማንም። ስለዚህ ገንዘብህ ብዙ፣ ጉልበትህ ብርቱ፣ የሚያስፈራ የከበርክ እንደሆንክ በልቤ ተረዳሁ። ስለዚህም ነገር ዙሪያውን ከበው በቆሙትና መኳንንት በነገስታቱ ትዘብታለ። ክቡር ሆይ አሁንም ነገሩ ይታይ። የአምላካችን የአጵሎን ክብር አይሰወርብህ። አምላኮቻችንም አቃለልክ እንጂ እኛን ብቻ ያዋረድክ አይደለም። እንግዲህስ ወዲህ ይህንን ነገር መተው ይገባሃል። በፍጹም ልቦናህ ተመልሰ ንስሐ ግባ፣ ለአማልክትም ስገድ። የልቦናህንም ስንፍና ይቅር እንዲሉህ መስዋዕት አቅርብላቸው። እኛም ነገስታቱ እንቀበልሃለን፣ እንደ አንድ ልጃችንም እናደርግሃለን። ከከበሩ ከትልልቆቹ አማልክቶቻችንና ከእኛም የመንግስትን ማይረግ ትቀበላለህ በመላው ዓለምም በማንኛውም ቦታ አንተ እንደወደድክ ከዓለም ታላላቅ በሆኑ ለአስር አገሮች ከናውራጃዎቻቸው መስፍን ትሆናለህ። አሁንም ክፉ አሟሟት እንዳትሞት ቅረብና ለአማልክት መስዋዕት አቀርብ አጵሎን ሰማይን እንደፈጠረ ኢራቅሊስም ምድርን እንደፈጠረ ቀማንድሮስና አቴናም ፀሐይን እንደፈጠሩ አርዊስና ሶፎም ባህርን እንደፈጠሩ እወቅ ክርስቶስ የምትለውስ ምን የሚታይ ነገር ፈጥሯል? አለው አያሉ ቅዱስ ጊዮርጊስም መልሶ አንተ የተረገምክነ ከአንተ ጋር ያሉ እነዚህም ከሃዲያንና እርጉማን ናቸው። አማልክት የምትሏቸው ጣዖቶቻችሁም እርኩሳን ናቸው። እነርሱ አጋንንት ናቸው እንጂ አማልክት አይደሉም። እናንተም እነርሱም በአንድነት ይፈረድባችኋል አለው። ንጉሱም ተቆጥቶ በጽኑ ቁጣ እኔ አባት ከልጁ ጋር እንዲነጋገር እነግርሃለሁ። ለአንተ ክብርና መዳኛ የሚሆንን እመክርሃለሁ። አንተ ግን በእብደትና በጎደሉ አይምሮ ትሰድበናለህ አለው። የአርማንያው ንጉሥ መግነጤዎስም ከወዴት ወገን ነህ? ስምህስ ማን ነው? በዚች ዓለም የወለደህ አባት ማን ነው? አንተ ከወዴት ሀገር ነህ? ለአማልክትስ የማትሰግድ አንተ ተፈጥሮ ከምንድን ነው? ከዚህስ ምን አመጣ? እስኪ በል ንገረኝ አለው። ብጹዕ ግን ስሙን ያባቱን ማይረግ ታላቅነት ሊናገር አልወደደም። ንጉሱና ነገስታቱም መልሰው ሀያሉ ቅዱስ ጊዮርጊስን የምታምር ጎልማሳ ሆይ፣ ስምህን ያባትህን ስም ከወገንህም፣ አባት እናት፣ እህትና ወንድም አንድ በህይወት ያለ ያለ እንደሆነ የምትሻው ምን እንደሆነ እስከዚች ሀገር ድረስ ለመምጣት ያስገደደህ ነገር ምን እንደሆነ እንድትነግረን አንተ አምላክ በምትለው በኢየሱስ ክርስቶስ እናምልሃለን አሉት ቅዱስ ጊዮርጊስም በጌታችን በኢየሱስ ክርስቶስ ስም ባማሉት ጊዜ በአምላኬ በፈጣሪ ስም አምላችሁኛል እና ከእናንተ ምንም ልሰውረው አልችልም ስሜን ስለጠየቃችሁኝ በአምላኬ ዘንድ የሚቀድመው ስሜ ክርስቲያን ነው ወላጆች እኔን የሚጠሩበት ስሜ ግን ጊዮርጊስ ነው ዘመዶቼም ከቀደሙት ከደጋጎች ናቸው ፈጽሞ ጣዖት የሚያመልክ የለም። አባቴም የቀጵዶቅያ መስፍን የዮሐንስ ልጅ የመላጥያ አገረ ገዢ አንስጣሴዎስ ይባላል። ንጉሱ አንስጣሴዎስ አባቴም ባየ ጊዜ ከአባቱ ከቀጵዶቅያ መስፍን ከዮሐንስ አስፈቅዶ ወስዶ የመኮንንነት ማይረግ ሰጥቶ የመላጥያ መስፍን አድርጎ ሾመው። ከመላጥያም ጋራ ፍልስጤምንና አውራጃዎቿን ሁሉ አንድነት ሰጠው። አባቴ የመስፍንነት ማይረግ በያዘ ጊዜ የ25 ዓመት ሰው ነበር። ንጉሱም ከሰራዊቱ ውስጥ ሙሉ ትጥቅ ያላቸው 3000 ወታደሮች ሰጠው። በፍልስጤም ሀገርም ስልጣንን በያዘ ጊዜ ከቀጰዶቅያ ታላላቅ ሰዎች ለክብሩ የምትገባ በተቀደሰ ጋብቻ ሚስት ያደርጋት ዘንድ የምትስማማው ታላቅ ሴት ያገኙለት እንደሆነ የሀገሩን ባላባቶች ጠየቀ። ጌታችን ሆይ፣ ከልዳው ከሀገረ ገዢ ከዲዮናሲዎስ ልጅ በቀር ለማይረግህና ለትልቁ ክብር የሚያበቃ ሌላ የለም። አባቷ በስልጣንህ የሚተዳደር ነው። ድንግል ናት። ዕድሜዋም አስራ አምስት ዓመት ነው። በመላጤ ሀገርም አባቷን የሚመስለው በወገንም በክብርም የሚተካከለው የለም ብለው ነገሩት። ወዲያውም አባቷን ዲዮናስዮስን አስጠርቶ ከሰራለት ከግብሩ በቀር ባነሰችው እጥፍ ሚዛን ወርቅ ማጫዋን ከሌላ የሀብት ወገንም የሴትና የወንድ አገልጋዮች ብዙ ልብስ፣ ርስት፣ ጉልት ሰጠና ሚስት ልትሆነው ወሰዳት። የአባቱን አገር ቀጰዶቅያን እስኪራሳ ድረስም ወደዳት። እግዚአብሔርም እስካሰበው ድረስ በፍልስጤም ሀገር ኖረ። እናቴ መቤት ቴዎስታ በወለደችን ጊዜ በአባቴ አባት በአያቴ ስም ጊዮርጊስ ብላ ጠራችኝ። ዳግመኛ ሁለት ሴቶች ልጆች ወለደችለት። አንዲቱ ማርታ፣ ሁለተኛይቱም እሲያ ትባላለች። የከበረው መኮንን አባቴ አነስጣሴዎስ በሞተ ጊዜ እኔ የአስር ዓመት ልጅ ሳለው ትቶኝ ሞተ። አንዲቱ እህቴ የሰባት ዓመት ልጅ ነበረች፣ ሁለተኛዋ የሦስት ዓመት ነበረች። ከዚህ በኋላ ስሙ አነስጣሴዎስ የሚባል ሰው በከበረው አባቴ ፋንታ መስፍን ሆነ። እርሱ ለአምስት ሺህ ወታደር አዛዥ እስከሆን ድረስ ያሰበልኝ እርሱ ነው። ስሜንም ለንጉስ ነግሮ መዝግቦት ነበር። ደግሞም በየወሩ ሶስት ሺህ ወርቅ እንዳገኝ አዞልኝ ነበር። ቤተሰቦቹንም የማስተዳደር በስልጣኔ የሚሰራ እኔ ነበርኩ እንጂ እርሱ ከሚበላው እና ከሚጠጣው በቀር የሚያውቀው አልነበረም። ልጁንም በሕግ በታወቀው በንጹህ ጋብቻ ሚስት ልትሆነኝ አይስቶልኝ ነበር። እርሱም ከልጁ ጋር ሰርግ ሊያደርግልኝ ሲያስብ በሰው ሁሉ ላይ የተሰራው ሞት አገኘው፣ ከዚህ ከኃላፊው ዓለምም ተለየ። በተከበረው በአባቴ በአንስጣሴዎስም መቃብር ቀበሩት። እግዚአብሔር ነፍሱን በመንግሥተ ሰማይ ለዘላለም ያሳርፍ። አሜን። እኔም ፍጹም ጎልማሳ በሆንኩ ጊዜ የአገሬ ሽማግሎች ስለመከሩኝ በእናቴ ፈቃድ ብዙ ገንዘብ፣ ብዙ የእጅ መንሻ ይዤ ከና አገልጋዮቼ በመርከብ ተሳፍሬ ስህተተኞች ነገሥታት ወይ የቀደሙት የአባቶችን ሹመት እንድትሰጡኝ እጅ መንሻውን ልሰጣችሁ ወደች ሀገር መጣሁ። መንግስትን የሰጣችሁ ሰማይና ምድርን የፈጠረውን አምላክ ትታችሁ ሰይጣንን እንዳመለካችሁ ባየሁ ጊዜ በዚህ ስራችሁም በእናንተም እንዲፈረድባችሁ ባወቁ ጊዜ ስለዚህ ይዤው የመጣሁትን ገንዘብ ለታናናሾች ወንድሞች፣ ለድሆች በጌታችን በኢየሱስ ክርስቶስ ስም መጸወትኩት። ከእናንተ ይልቅ እነርሱ ለእግዚአብሔር መንግስት የተዘጋጁ ናቸው። አሁንም በስንፍናችሁ ልመክራችሁ የምታመልኳቸው እርኩሳን አጋንንት ናቸው እንጂ አማልክት እንዳይደሉ ልነግራችሁ መጣሁ ኖ ስራዬን ሁሉ ገልጬ ነገርኳችሁ። እኔ በግልጥ ክርስቲያን ነኝ፣ በጌታዬ በኢየሱስ ክርስቶስ አምናለሁ። የወደዳችሁትን ሁሉ በእኔ ላይ አድርጉ ብሎ ስራውን ሁሉ ገለጠላቸው። ነገስታቱም የታላቅ መስፍን ልጅ ከቀጳዶቅያ ሀገር የሚሆን ጀግና ወታደር እንደሆነ የነገራቸውን በሰሙ ጊዜ ፈሩ። በሽንገል አነጋገርም ጎልማሳ ሆይ እነሆ እኛ ክብርህንና ወገንህን ታላቅነትህን ተረድተናል። አሁንም ና የምንነግርህን ስማ፣ ምክራችንም ደስ ያሰኝህ። ከእኛ የአባቶችን ሹመት እንድታገኝ ለክቡራን አማልክት መስዋዕት ሰዋ፣ ዕጣንም አሳርግላቸው። ይህንን ብቻ አይደለም በዓለም ሁሉ የበላይ ትሆናለህ። ከእኛ ቀጥሎም ሁሉን ትገዛለህ። በዓለም ሁሉ ያለውን ሹመት ትሾማለህ፣ ትሽራለህ። ከቦታው ሁሉ ያሉ መኳንንት መሳፈንት ከሥልጣን በታች ይሆናሉ አሉት። ቅዱሱም መልሶ እኔ ምክራችሁን አልሻም እርሷም ወደ ጥፋት የምትወስድ ናት። ግን ከሃዲዎች፣ እኔ እንዳመልካቸውና እንድሰግድላቸው የምታስገድዱኝ እነዚህ አማልክት ምንድን ናቸው አላቸው። ዱዲያኖስም መልሶ ጊዮርጊስ ሆይ እኛ ሰማይን ለዘረጋ በአጵሎን ዕጣን እንድታሳርግለት እንፈልጋለን አለው። ኃያሉ ቅዱስ ጊዮርጊስም መልሶ ሰማይን የፈጠረ ምድርንም የዘረጋ አጵሎን ከሆነማ እኔን ግድ ማለትህ እርሱንም አምላክ ነው ማለትህ መልካም ነዋ። ይህ ባይሆን ግን አሳች ባብ አንተና ከአንተም ጋር ስላሉት ከሃዲያን ነገስታት፣ እዚህም ቆመው የምነግራችሁን ስለሚሰሙት ህዝብ የጌታዬ የኢየሱስ ክርስቶስ ኃይል ይገለጣል፣ ቅዱስ ስሙም ይከብራል አለ። ዱዲያኖስም መልሶ አንዲት አይሁዳዊት ሴት የወለደችውን አምላክ ትለዋለህን አለው። ቅዱስም መልሶ እስኪ ንገረኝ፣ የሐዋርያት አለቃ ጴጥሮስን የሾመው የመንግሥተ ሰማያትን መክፈቻ የሰጠው ታላቁ ነቢይ ኤልያስን በእሳት ሰረገላ ወደ ሰማይ ያሳረገው ማን ነው? ይህን ሁሉ ያደረገ እግዚአብሔር አይደለምን? ይህን ያላደረገ ለዓለም ሁሉ የጥፋት ምክንያት የሆነው አጵሎን ነውን? ሰማይን ምድርን የፈጠረ እግዚአብሔርን በማን ትመስለዋለህ? ጠራቢ በሰራው ምስል ነውን? ወይስ አንጥረኛ በሠራው ወርቅ ነው? የመንግሥተ ሰማያት መክፈቻ የተሰጠውን ጴጥሮስን በማን ትመስለዋለህ? ሦስት ዓመት ከመንፈቅ ዝናብ እንዳያዘን ይዘጋው ዘንድ በሰማይ ላይ ሥልጣን የተሰጠው ኤልያስንስ በማን ትመስለዋለህ በመላጤ ሀገር በስራዋ ከአርፋድ አምሳየዋን ከወለደችው ከዚች ማዲያ ከምትባለው ሴት ጋር ሆኖ የአጋንንት ስም እየጠራ እሳትን በማምለክ መድኃኒት የረጭ በነበረው በርኩስ እስክንድሮስ ትመስለዋለህን? እስክንድሮስና ማዲያ በክፉ ስራቸው ጠፍተዋል። ወደ መቅም መቅም በኃጢአታቸው ወርደዋል። አንተ ራስህን ከማን ጋር ታወዳደራለህ? እስኪ ንገረኝ አንተ አላዊ ንጉሥ እንግዲህስ እፈር። ጌታችን ኢየሱስ ክርስቶስ ሰማይና ምድርን የፈጠረ ለሰውም ሕይወትን የሰጠ እርሱ ነውና አንተስ የነቢያትንና የሰማዕታትን አክሊላቸውን ልትከለክለኝ ትሻለህ? ግን በምሕረቱ የጠራኝ እግዚአብሔር ቸር ነው አለው። መግነጤዎስም ክፉ አሟሟት እንዳትሞት ቅረብና ለአማልክት ሰዋ አለው። ኃያሉ ቅዱስ ጊዮርጊስም ሰይጣን ከኋላዬ ሂድ አለው። መግነጤዎስም ከእንጨት ላይ እንዲሰቅሉትና የውስጥ ሰውነቱ እስኪታይ ድረስ ስጋውን እንዲተፈትፉት አዘዘ። እንዳዘዘም አደረጉበት። ሰውነቱም ሁሉ በደም ተጥለቀለቀ ዳግመኛም አውርደው ወደ እስር ቤት እንዲወስዱትና አራቱን ገመድ ገምደው እንዲያስሩ አዘዘ። ዳግመኛም ኃያሉን ሰማዕት ጊዮርጊስን ይዘው እንደ አልጋ ሆኖ ወደተሰራው የስቃይ መቀበያ ብረት ላይ እንዲያወጡ ታዘዘ። ጭፍሮቹም የደረቱ መገናኛ አጥንት እስኪሰባበርና ስጋውን ሁሉ በደም እስኪጥለቀለቅ በብረት ጠርቀው አሰሩት። ወዲያውም ንጉሱ ዱዲያኖስ ቅዱስ ጊዮርጊስን ከሀገር ውጭ አውጥተው ልብሱን ገፈው ሽርጥ አስታጥቀው በእንጨት ላይ እንዲሰቅሉትና አጥንቱን ከነስጋው እንዲያደቁት አዘዘ። ያን ጊዜም ዕድሜው 21 ዓመት ከሶስት ወር ነበር። እርሱን ያሰቃዩበት ዕለትም ቅዳሜ ሚያዝያ አንድ ቀን ነው። ብፁዕ ወቅዱስ ግን ስለ ክርስቶስ ፍቅር ስቃዩን ታገሰ። ከዚህ በኋላ ንጉሱ ቅዱስ ጊዮርጊስን ከተሰቀለበት እንዲያወርዱት ታዘዘ። የግብር አባቱ ሰይጣንም እንዳማከረው በውስጡ ረዣዥም ችንካሮች ያሉበት የብረት ጫማ አሰራለት። ቅዱስ ጊዮርጊስንም አጫሙት። በችንካሮቹም እግሩን ከጫማው ጋር ቸነከሩት። ችንካሮቹም ደሙ እንደ ውሃ እስኪፈስ እግሩን ዘልቀው ስሩን በጣጠሱት። መሄድን በተሳነው ጊዜ አጎን ብሶ ሄደ። ጽኑ ተጋዳይ ግን ይህንን ጽኑ መከራ ታገሰ። መከራውን በጸናበት ጊዜ ቅዱስ ጊዮርጊስ ፈጣሪ በመስቀል ላይ እንደተሰቀለ እንዴት አላስብም? ይህ የሥጋ ህማም ኃላፊ ነው ብሎ አሰምቶ ተናገረ። ዳግመኛ ጌታዬ ኢየሱስ ክርስቶስ ወይ ሰውነቴን በመከራ አትጣላት ብሎ ጮኸ። ያን ጊዜም እግዚአብሔር ጸሎቱን ሰምቶ ሊቀ መላእክት ሚካኤል ላከለት፤ የሚያስጨንቀውን መከራ ከእርሱ አርቆ ጻድቁን አዳነው። በሰውነቱም አንዳች የደም የቁስል ምልክት አልተገኘም፤ ሰውነቱም ጤነኛ ሆነ። በነገስታቱም ፊት ሊቆም ሄደ። ሰማዕቱም ወደ ንጉሱ በደረሰ ጊዜ ከሚካኤል ጋር ተነጋግሮ ዱዲያኖስን አማልክቶች የሰሩት እንዳለ አሳየኝ አለው። ከዚህ በኋላ ዱዲያኖስ ቅዱስ ጊዮርጊስን ከሀገር ወደ ውጭ እንዲያወጡት ረጅም ግንድ አሰናድተው እንዲያቆሙ አዘዘ። ዳግመኛም የዘንባባሾህ የመሳሰሉ ሰባ ችንካሮች ሰርተው ቅዱሱን በእነዚያ ችንካሮች ከእንጨቱ ጋር እንዲቸነክሩት አጥንቱ እስኪታይ ድረስም እንዲያሰቃዩት ታዘዘ። ቅዱሱ ግን ይህንን ሁሉ ጽኑ ስቃይ በእግዚአብሔር ኃይል ታገሰ። ከሓዲው ንጉሥ ግን ባየው ጊዜ ልቡ እንደ አድማስ ድንጋይ ጸና። ከዚያችም ከተሰቀለባት እንጨት አውርደው ወደ ፈላ ብረት ድስት እንዲያገቡትና አንጎሉም በአፉና በአፍንጫው እስኪፈስ ድረስ ራሱን በምዶሻ እንዲቀጠቅጡ ታዘዘ፣ እንደ ታዘዙ አደረጉበት። ሰውነቱም በደም ተጥለቀለቀ። እርሱ ግን ይህን ስቃይ ታገሰ። ብቻ ዓይኖቹን ወደ ሰማይ አቅንቶ የማትታይ እኛን በማዳን በሥጋ የተገለጥ አምላኬ ሆይ ምሕረትን ከአንተ ዘንድ ላክልኝ። ስምህን በካዱ ጊዜ አዝኜ አንተን አምኜ ስለ ስምህ ልሞት መጥቻለሁና፣ አቤቱ ተነስ ጸሎቴንም ስማኝ። ከአንተ የምትገኝ ምሕረትህን አታርቅብኝ ይህን ሀሳበ ጽኑ ጎስቋላ አላ ዱድያኖስን ድል እስክነሳውና ከእርሱ ጋር ያሉ ሰባ ነገስትንም ድል እስክነሳቸው ድረስ አትግደለኝ እያለ ጸለየ። ያን ጊዜም ጊዮርጊስ ሆይ እኔ ከአንተ ጋር ነኝና ጽና የሚል ቃል ከሰማይ መጣ። ዳግመኛም ስምንት ሰዎች ሊያነሱት የማይችሉትን አስጨናቂ የድንጋይ አምድ በሆዱ ላይ አስረው በእንዴት ያለ ሞት ይሞት እንደሆነ ያዩ ዘንድ ከድንጋዩ ጋር እንዲያንከባልሉት ታዘዘ። ይህንንም አደረጉበት። ግን ይህን በታገሰ ጊዜ ዳግመኛ ንጉሱ በጀርባው አስተኝተው በሆዱና በጀርባው እያዛወሩ በብረት ጎመድ እንዲደበድቡት አዘዘ። ሆዱ ተቀዶ ሆድ እቃው በሙሉ በመሬት ላይ እስኪፈስ ድረስ ሰባት መቶ ጊዜ ደበደቡት። ዳግመኛ ጥርስ ባለው የብረት ጎመድ አንጎሉ እንደ ወተት ነጭ ሆኖ በአፍንጫው እስኪወርድ ድረስ አናታናቱን እንዲደበድቡት አዘዘ። ይህን ሁሉ ስለ ክርስቶስ ይታገስ ነበር። ሰውነቱንም በመከራው ያጽናናት ነበር። ዳግመኛም እንደ መጋዝ ጥርስ ያላቸው ታላላቅ ምላጮች አምጥተው በእነዚያ ስጋውን እንዲተፈትፉት ታዘዘ። እንዲሁም አደረጉበት። ዳግመኛም ብዙ ዘመን የሆነው መጻጻና ጨው አምጥተው በቁስሉ ላይ እንዲያፈሱበትና ህዋሳቱ እየተበጣጠሱ ከአጥንቱ እየተለዩ እስኪወድቁ ድረስ የቆሰለ ሰውነቱን ከጸጉር በተሰራ ማቅ እንዲመዘምዙት ታዘዘ። ነፍሱ ከስጋው እንዳትለይ እግዚአብሔር አጸናው እንጂ ቅዱስ ጊዮርጊስስ ለሞት ደርሶ ነበር። ከዚህም በኋላ የአካሃዲ ንጉሥ በሃያ ችንካሮች እንዲቸነክሩት ታዘዘ። ጭፍሮቹም የእንጨት አልጋ ሰርተው በሃያው ችንካሮች ከአልጋው ጋር ቸነከሩት። ከዚህም በኋላ ወስደው ወደ እስር ቤት እንዲያስገቡት ታዘዘ። ቅዱስ ጊዮርጊስ ግን ከመከራው ጽናት የተነሳ የት ቦታ እንደሆነ አያውቅም ነበር። በዚችም ቀን ከዚህ ቆመው የነበሩት ሕዝብ ደምግባቱን ሕፃንነቱን እያዩ ያለቅሱለት ነበር። ይህ ሰው በእውነት የመላጥያ ሰው ይመስላል በዚህም ላይ እነዚያ ከሃዲዎች የፈጸሙበትን ልዩ ልዩ ስቃዮች አበባ ሰውነቱን አበላሹ እያሉ ይነጋገሩ ነበር። በዚህ ጎልማሳ ላይ የፈጸሙትን ልዩ ልዩ ስቃይ በዓይናችን አየን እያሉ እየተጨዋወቱ ከቤተሰቦቻቸው ጋር ወደ ቤታቸው ተመለሱ። ይልቁንም በዚች ሌሊት አገሪቱ በሙሉ የቅዱሱን ዜና ተመልታ ነበር። መንፈቀ ሌሊት በሆነ ጊዜም በእስር ቤቱ ውስጥ ብርሃናዊ መልአክ ታየው። ከተማይቱ እስክትናወጥ ድረስ ታላቅ መናወጥ ሆነ። ወዲያውም ጌታችን ኢየሱስ ክርስቶስ ከሰማይ ወረደ፣ ቅዱሳን መላእክትም ከበውት ነበር። ማንም ሰው አሽትቶት የማያውቅ ሽቱ የእስር ቤቱን መላው። ጌታችንም ኢየሱስ ክርስቶስ ጠርቶ ወዳጄ ጊዮርጊስ ሆይ፣ ጽና በርታ፣ ልብህ አይድከም። እኔ ፈጣሪህ ኢየሱስ ክርስቶስ ነኝ። ምንም ምን ህመም ሳይኖርብህ ከወደቅክበት በደህና ተነሳ። በዘመኑ ሁሉ እኔ ካንተ ጋራ ነኝ። ይህንን ካሃዲና እርኩሳን ጣዖቶቹን እስክታሳፍራቸው እኔ ያጸናሃለሁ አለው። ያን ጊዜም ከህመም ወገን ምንም ምን በሰውነቱ ሳይኖርበት ተነሳ። መከራ የነካው አልመሰለም፣ ከንጉስ ግብዣ እንደተነሳ ሆን እንጂ ለእግዚአብሔር ሰገደ። ጌታችን ኢየሱስ ክርስቶስ ቀና አድርጎ ሳመው፣ እጁንም በሰውነቱ ላይ ዘርግቶ ባረከው፣ ኃይልንም አሳደረበት። ወዳጄ ሆይ በርታ፣ ድልንሳ እነዚህን ርኩሳን ከሃዲያን ነገሥታትንም እስክታሳፍራቸው ድረስ እኔ ካንተ ጋር እኖራለሁ። ወዳጄ ጊዮርጊስ ሆይ ሴቶች ከወለዱት መጥምቁ ዮሐንስን የሚበልጠው እንደማይነሳ ከማኅበረ ሰማዕታትም ውስጥ አንተን የሚበልጥ የለም። ወደፊትም አንተን የሚመስል አይመጣም ብዬ በራሴም እያለው እነዚህ ከሃዲያን ሰባ ነገሥት ሲያሰቃዩ ሰባት ዓመት ትኖራለህ። ብዙ ታምራትም ታደርጋለህ። ሶስት ጊዜ ትሞታለህ። እኔም ሦስት ጊዜ አነሳሃለሁ። በአራተኛው ጊዜ ግን ሰማያውያን መላእክትን፣ ነቢያትን፣ ሐዋርያትን፣ ጻድቃንን ሰማዕታትን አስከትዬ በብሩህ ደመና ወደ አንተ እመጣለሁ። በአንተ ላይ አደራ አስቀምጫት የነበረች ነፍስህንም ከአንተ ወስዳለሁ። ጽና በርታ፣ አትፍራ፣ እኔ ከአንተ ጋራ ነኝ፣ እኔ አጸናሃለሁ አለው። ጌታም ይህንን ተናግሮ ከፈጸመ በኋላ ሰላምን ሰጠው፣ ደስታንም ሁሉ መላው። ቅዱሳን መላእክትም በፍጹም ምስጋና እያመሰገኑት ቅዱስ ጊዮርጊስም እያየው ወደ ሰማይ አረገ። ቅዱስ ጊዮርጊስ ግን በዚያች ሌሊት እስኪጠባ ፀሐይም እስኪወጣ ድረስ መድኃኒታችን የነገረውን ቃል እያሰበ ደስ ብሎት እግዚአብሔርን ሲያመሰግን አደረ። በማግስቱም ከሃዲው ድዱያኖስ ወደ እስር ቤት ሄደው ቅዱስ ጊዮርጊስን ደህና እንደሆነ፣ ደህና እንዳይደለ ያዩ ዘንድ ከእርሱ ጋር የነበሩትን አዘዘ። የእስር ቤቱንም በከፈቱ ጊዜ ቅዱስ ጊዮርጊስ ቆሞ ሲጸልይ እንደ ፀሐይ ሲያበራ አዩት፣ እጅግ ተደነቁ። ፈጥነውም ለንጉሡ የሆነውን ሁሉ ነገሩት። ወደ ፍርድ አደባባይም እንዲያመጡት አዘዘ። ወደ ፍርድ አደባባይም ሲመጣ አምላኬ ሆይ ልመናዬን ስማኝ እኔን ወደ መርዳት ይ ፈጣሪ እርዳኝ አድነኝ የሚለውን ይህን መዝሙር ያነብ ነበር። ዳግመኛም ፈጣሪ ፈጣሪ እየኝ ለምን ተውከኝ ይል ነበር። ይህን ብሎ ወደ ፍርድ አደባባይ ገባ። የፍርድ ባለሥልጣን ሆይ አንተ ሰነፍ ነህ፣ አጵሎንም ድንጋይ ነው። እነሆ በፈጣሪ በኢየሱስ ክርስቶስ ኃይል ተነስቼ ልትፈርድብኝ መጣው ብሎ አሰምቶ ተናገረ። ከሃዲያንም ባዩት ጊዜ ጊዮርጊስ ሆይ እንዴት ከመከራው ሁሉ ምንም አላገኘህም? የአዳነህስ ማን ነው አሉት። ቅዱስ ጊዮርጊስም ከሃዲዎችና ወንጀለኞች ሆይ እናንተ በደነቆረችው ጆሮችሁ የፈወሰኝን የፈጣሪን ስም ልትሰሙ የሚገባችሁ አይደለም አላቸው። ያን ጊዜም እርኩሳን ነገስታት ጽኑ ቁጣ ተቆጥተው በአራት ረዣዥም ካስማዎች እጁን እግሩን ስበው እንዲያስሩትና በጀርባው አራት መቶ ጅራፍ በሆዱም አራት መቶ ጅራፍ እንዲገርፉ ታዘዙ። ጭፍሮችም ስጋው እስኪበጣጠስና ጥቂት በጥቂት በምድር እስኪወድቅ ድረስ ደሙም እንደ ውሃ እስኪፈስ ድረስ ግርፋቱን ፈጸሙበት። ዳግመኛም ሰዎች ሊያጠፉት የማይቻላቸውን ግንፋል አምጥተው በላዩ እንዲያፈሱበት መጣጣዲንም እንዲጨምሩበት አዘዙ። ስጋው ሁሉ ተቃጠለ፣ እጅግ በጣም ደከመ። ከዚህም በኋላ ንጉሱ ስምንት ወታደሮች እስር ቤት እንዲወስዱትና አምስት ሽማግሎች እስከ ማግስቱ እንዲጠብቁት ታዘዘ። ጌታችን ኢየሱስ ክርስቶስም መከራውንና ፈጽሞ መንቀሳቀስ የማይቻለው መሆኑን ባየ ጊዜ ከሉዓላዊ ዙፋኑ ላይ ወርዶ ወዳጄ ጊዮርጊስ ወይ ተነስ፣ ከድካምህም ሁሉ በርታ እኔም ካንተ ጋር ነኝ ሲል አነጋገረው። ጻድቁም ተነሳ። ጌታችን ኢየሱስ ክርስቶስ እጁን ዘርግቶ ሰውነቱን ሁሉ ዳሰሰው፣ ከሕማሙም ፈወሰው። ከዚህ በኋላ ሰላምን ሰጥቶት በፍጹም ምስጋና ወደ ሰማይ አረገ። ቅዱስ ጊዮርጊስም ፀሐይ እስክትወጣ ድረስ መላሌሊቱን በእስር ቤት ውስጥ ያመሰግን ነበር። ይጠብቁት የነበሩ ወታደሮች ግን ከመፈወሱ የተነሳ አደነቁ፣ ለንጉሱም ነገሩት። ዱዲያኖስም ይህን በሰማ ጊዜ በዓለም ሁሉ የክርስቲያንን ስራይ መፍታት የሚቻለው አዋቂ ባለመድኃኒት በእናንተ ዘንድ እንዳለ ወደ እኔ ይምጣ እኔም መቶ ምዝምዝ ወርቅ፣ ሁለት መቶ ምዝምዝ ብር ከዚህም ሌላ የተመኘውን ሁሉ ሰጠዋለሁ። በመንግስቴም ሁለተኛው ባለማይረግ ይሆናል የምትል ደብዳቤ ጽፎ ሰደደ። ዱዲያኖስም ይህን ደብዳቤ በየሀገሩ በሰደደ ጊዜ አትናሲዮስ የሚባል ታላቅ የስራይ መምህር መጣለት። ንጉስንም ጌታ ሻመት ያንግስ፣ ይህን ጊዮርጊስ የተባለውን ሰው እዘዘው በፊት የሚያደርገውን ያድርግ፣ የእርሱን መድኃኒት እኔ ፈተዋለሁ አለው። ንጉሱም በሰማ ጊዜ እጅግ ደስ ብሎት፣ ስራዩን እስክትፈታ ድረስ ምን ማድረግ ትችላለህ አለው። አስማተኛውም ንጉስን ላም እንዲያመጡ እዘዝ አለው። አመጡለት። በጆሮም ሹክ አለባት፣ ተሰነጠቀች፣ ሁለት ክፍልም ሆነች። ዱዲያኖስም ስቆ በእውነት አንተ የክርስቲያኖችን ስራይ ለመፍታት ትችላለህ አለው። አስማተኛው አትናሲዮስም የሚበልጥ እስክታይ ድረስ ጥቂት ታገስ አለው። ሚዛን እንዲያመጡ እዘዝ አለው። ሚዛንም አምጥተው ግማሹም በአንድ ወገን፣ ግማሹም በአንድ ወገን አድርገው ሁለቱን ክፍል መዘኑት፤ እርስ በርሳቸው ትክክል ሆኑ። ንጉሱና ከእርሱ ጋራ የነበሩት አደነቁ። ንጉሱም ቅዱስ ጊዮርጊስን ወደ ፍርድ አደባባይ እንዲያመጡት አዘዘ። ቅዱስ ጊዮርጊስም ወደ ፍርድ አደባባይ በመጣ ጊዜ እኛ ይህንን ሰው የአንተን ስራ እንዲፈታ አስመጥተነዋልና አንተ ለራስህ ወቅ ወይም አንተ የእርሱን ስራይ ተፈታይ ይሆናል አለው። ኃያሉ ቅዱስ ጊዮርጊስም ንጉሱን አንተ ከሓዲ በክርስቶስ የተቆጠሩ ክርስቲያን ስራይ ሊያደርጉ አይገባቸውም አለው። ከዚህም በኋላ ኃያሉ ቅዱስ ጊዮርጊስ አስማተኛውን ልጅ ሆይ ቶሎ በል የምታደርገውን ፈጥነህ አድርግ፣ የእግዚአብሔር ጸጋ በፊት መልቶብህ አያለሁና አለው። አትናሲዮስም ጽዋ አንስቶ በውስጡ ልዩ ልዩ ቅመማት መልቶ ስራዩን ቀምሞ የርኩሳን አጋንንትን ስም እየጠራ ከደገመበት በኋላ እንዲጠጣው ለቅዱስ ጊዮርጊስ ሰጠው። ቅዱስ ጊዮርጊስም ከአስማተኛው እጅ ጽዋውን ተቀብሎ በቅዱስ መስቀል ምልክት አማትቦ ጠጣው። ፈጽሞ ክፉ ነገር አላገኘውም። አስማተኛው አትናሲዮስም ቅዱስ ጊዮርጊስን እኔ እንደገና ሌላ መርዝ እቀምማለሁ አለው። እርሱን ጠጥተህ ክፉ ነገር ካላገኘህ እኔ በፀ መስቀል ላይ በተሰቀለው በአምላክ በኢየሱስ ክርስቶስ አምናለሁ አለው። እንደገና ሌላ ጽዋ አንስቶ መርዝ መልቶ ከቀደሙት የከፉ የሚበልጡ አጋንንት ስም እየጠራ ከደገመበት በኋላ ለቅዱስ ጊዮርጊስ ሰጠው። ቅዱስ ጊዮርጊስም በመስቀል አማትቦ ጠጣው፣ ፈጽሞ ህማም አላገኘውም። አትናሲዎስም ከቅዱስ ጊዮርጊስ እግር በታች ወደቀና ሰገደለት። ነፍሴን ታደን ዘንድ የመንግሥተ ሰማያትን በር እንዲከፈትልኝ አንተ በምታመልከው በክርስቶስ የምትሰጥ ማይተብ ጥምቀትን ትሰጠኝ ዘንድ ሀጣንን ሁሉ ሊያድን ወደ ዓለም በመጣው በኢየሱስ ክርስቶስ አምልሃለሁ አለው። ቅዱስ ጊዮርጊስም እምነቱን ባየ ጊዜ ምድርን በእግሩ ረገጠ። ያን ጊዜ መዓዛው እጅግ የሚያስደንቅ የውሃ ምንጭ ፈለቀ። ቅዱስ ጊዮርጊስም በለሆሳስ ጸለየ። ያን ጊዜም ሐዋርያው ቶማስ መጣና አትናሲዮስን አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አጠመቀው። አትናሲዮስ የኃጢአቱን ስርየት አገኘ። ከዚህ በኋላ ሐዋርያው በህቡ ሰላምታ ሰጥቷቸው ከነርሱ ተሰወረ። የውሃው ምንጭም ወደ ነበረበት ተመለሰ። ንጉሱና ከእርሱ ጋር የነበሩ ሁሉ ይህንን ባዩ ጊዜ እጅግ ተደነቁ። አትናሲዮስም በንጉሱ ፊት እኔ ክርስቲያናዊ ነኝ። ከአገልጋዮቹ ቆጥሮኛልና፣ ድንቅ ስራውንም ሰርቶልኛልና ቅዱስ ጊዮርጊስ አገልጋዩ የሆነለትን እግዚአብሔርን አመሰግነዋለሁ። በ11 ሰዓት ወደ ወይኑ ቦታ መጥቻለሁ። ንጹሕ ምስክር በሚሆን በሃያሉ በቅዱስ ጊዮርጊስ አማላጅነትም ቸርነቱ እንድትደረግልኝ ተስፋ አደርጋለሁ። ከሃዲያን ነገስታትም ተቆጥተው አትናስዮስን ከሀገር ውጭ አውጥተው በሰይፍ እንዲቆርጡ ታዘዙ። እንዲሁ ጥር 23 ቀን ቅዳሜ በስድስት ሰዓት ሰማዕትነቱን ፈጸመ። መላእክትም ተቀብለው በፍጹም ክብር ወደ ተላገነት አስገቡት። ንጽሕት በረከቱ ከመላው ህዝበ ክርስቲያን ጋር ይሁን ለዘላለሙ አሜን።